የተከበሩ የኢፌድሪ ጠቅላይ ሚኒስትር አቢይ አህመድ፣ የተከበራቸው ከፍተኛ የኢፌድሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራቸው የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው እለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ የሁለት ዓመት የሽግር ጊዜ ቆየን። በዚህ የሁለት ዓመት የሽግር ጊዜ ጌታቸው ፕሬዚደንት፣ እኔ ምክትል ጀኔራል ጻርቃን ምክትል ሆነን ካቢኔታችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን፣ በተለይ በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የተሰሩት የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የገራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም የጥንካሬውን ባለቤቶች እና አሁን እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል። እዚህ ደርሰን ያው ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ አንድ ዓመት በተወሰነ የፕሬዚዳንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን አስተካከል እንዳዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለእኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው አንድ አመት ቢሆን ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት ሁለት ዓመታት የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምረ ሲታይ ቀላል አደለም፣ እና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣናት የነበረችውን ትግራይ አሁን ማዕከሉን በማጠናከር ሥርዓት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆነው ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምን ምናሳካበት ቢያንስ ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለየኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየኝ ተስፋ አደርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ይሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነት የሚኖራቸው ሚናን በደንብ አድርጌ እገነዘባለሁ እና የእሳቸው ድጋፍም እንደማይለኝ ተስፋ አደርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለምና፣ በተቻለ መጠን ላለመውደቅ እንግዲህ፣ ብቻ ስትሆን ወጥቃ መውደቅ ትችላለ። ግን በደም ከተተጋገፍክ ጥሩ መራመድ ትችላለና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ።